ስምንተኛ ቀን በቀጠለው የቋራና አካባቢው አውደ ውጊያ ፋኖ ከፍተኛ ጀብዶ መስራቱን ገለጸ። የአማራ ፋኖ በራይል ሰሜን አማራ ቀጠና የሁለተኛው መይሳው ካሳ ኮር የቋራ ኦሜላ ክፍለ ጦርና ሌሎችም በኮሩ ስር የሚገኙ አሃዶች በጋራ እያደረጉት በሚገኘው ልዩ ኦፕሬሽን የአገዛዙ ኃይል መውጫ መግቢያ ጠፍቶት ከበባ ውስጥ ስለመገኘቱ ለማወቅ ተችሏል። በዝርዝር እንመለከተዋለን። በምስራቅ አማራ ቀጠና ሚኒልክ እዚህ የደጋውን መብረቅ ኮር ስር የምትገኘው ጽናት ክፍለ ጦር በዛሬው እለት በወገል ጤና ከተማ ከፋሽስቱ ሰራዊት ካምፕ ድረስ ዘልቀው በመግባት የብርሃኑ ጁላ ሰራዊት ነሞትና ቁስለኛ አድርገውታል። ዝርዝር መረጃ አጠናቅረናል። በንስር በለሳ ቀጣው ጅጉ ክፍለ ጦር ቆላ ሐሙሴት ከተማ ላይ የጥላትን ምሽግ በመደርመስ በርካታ የብልጽግና አገልጋዮች መደምሰስ ተችሏል። በሌላ መልኩ ንስሮች ውስጥ ሶስት የጥላት ኮንክሪት ምሽጎችን በመስበር የጥላት ኃይልን ቅስም ስለመስበራቸው ነው የተሰማው። በዚህ አውደ ውጊያ የተገኙ ድሎች አጠቃላይ የውጊያና አሁናዊ ቀጠና ሁኔታዎችን በተመለከተም በዝርዝር እንገልጻለን። አብራችሁን ቆዩ። ጤና ይስጥልን ይህ የፋኖ ድምጽ ነው ከዓለም አቀፍ ፋኖ ሚዲያ የእኩለቀማል የፋኖ ዜና ጥንቅራችን ያካትታቸው ቀደም ሲል የሰማችኋቸው አበይት ጉዳዮችን በዝርዝር እየነገርኳቸው ቆይታ የማደርገው ወንዳለ ቢክስ ነኝ ውዳማሽ ተመልካቸዎች ቀደም ሲል የተነሱ ነጥቦችን ብቻ ሳይሆን ሌሎች አበይት የግንባር መረጃዎችን ማካተን ከእናንተ ጋር በዝርዝር የምናስቃኛቸው መረጃ እንነግራቸዋለን እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የሁለተኛ መይሳው ካሳ ኮር ስር የሚገኘው የቋራ ኦሜርላ ክፍለ ጦር ዛሬም ለስምንተኛ ቀን በቀጠለው አውደውጊያ በርካታ ጀብዶችን ፈጽሟል። በገለጎ ዙሪያ ተራራማ ቦታዎች ላይ ሰፍሮ መግቢያ መውጫ ያጣው የአገዛዙ ኃይል በፋኖ ከበባ ውስጥ ሆኖ አንድ ምጅብ መስጠት ሁለትም በረሃ ባለንጋ መገረፍን ምርጫው አድርጓል። በዚህ አውደውጊያ በርካታ ድሎች እየተመዘገቡ ስምንተኛ ቀናቸው የተቆጠረ ሲሆን የቋራ ኦሜርላ ክፍለ ጦር ብቻ ሳይሆን በቀጠናው የሚገኙ የካራማራና ሌሎች ክፍለ ጦሮችም በርካታ ጀብዶችን እየሰሩ ጅንባ አፍ የሚያስጭን ገደል ለታሪክ እየተው ያለፉ ይገኛሉ። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና ሁለተኛ መይሳው ካሳኮር በቋራ ኦሜርላና በአካባቢው የተደረገው የሚገኙ ትንቅንቆች የአገዛዙ ኃይል አንድም ከቀጠናው እንዳይወጣ ሁለትም የወጣው ጠላት ተመልሶ እንዳይገባ የሚደረግ ትንቅንቅ ነው ብለዋል። በቋራ ወረዳ ከሚገኙ 28 ቀበሌዎች ውስጥ ከ26 በላይ የሚሆነውን በቁጥጥር ስ ምስጢር አድርጎ የአገዛዙን ኃይል እየተጋፈጠ የሚገኘው የፋኖ ኃይል የቋራቃል ኪዳን ምድርን ከጠላት ነፃ ቀጠና ለማድረግ የሚደረገው ትንቅንቅ ዛሬም ተጠናክሮ እንደቀጠለ ነው። በዚህ አካባቢ የአማራ ፋኖ ብሔራዊ ኃይል ብቻ ሳይሆን የአማራ ፋኖ ሕዝባዊ ድርጅት አፋድ የተለያዩ አሃዶችም ከአፋ ባህም የተለያዩ ክፍለ ጦሮች ጋር በመቀናጀት ታሪክ የማይረሳው ጀብዱ እየፈጸሙ የአንድነት ገመዳቸውን እያጠበቁ ዛሬም በትንቅንቅ ላይ ናቸው። ውድ አድማጭ ተመልካቾች፣ ስምንተኛ ቀኑን ያስቆጠረው የአፋ ባህ ሰሜን አማራ ቀጠና ሁለተኛ መይሳው ካሳኮር የቋራ ኦሜርላ ክፍለ ጦርና የተለያዩ ሀዶች እያደረጉት የሚገኘው ትንቅንቅ ምን ይመስላል የሚለውን ከቀጠና ወደ ግንባር ላይ የሚገኘው የክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ ያስቻለው አለባቸው በቀጥታ የስልክ መስመራችን ተገኝቶ ዝርዝር መረጃ አካፍለናል። ጤና ይስጥልን አርበኛ አስቻለው። እንደ ሁልጊዜ ሁሉ የአለም አቀፍ ፋኖ ሚዲያ የመረጃ ደንበኛችን በመሆን በቀጠናው እየተደረገ የሚገኘውን እንቅስቃሴ፣ የጠላት ቁመናና ፋኖ እያስመዘገባቸው የሚገኙ የድል ጀብዶ ዜናዎች ምን ይመስላሉ፣ ለአድማጭ ተመልካቾቻችን አድርስልን። በቅድሚያ ግን እጅግ አድርገን እናመሰግናለን። አመሰግናለሁ። አርበኛ አስቻለው አለባቸው እባላለሁ። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ መይሰው ካሳ ሁለተኛ ኮር የቋራ ወሚላክ ለጦር ህዝብሚነት ሃላፊ ነኝ። እንግዲህ እንደሚታወቀው እንግዲህ በየሰዓቱ ለአድማጭ ተመልካቾቻችን የተለያዩ አውደ ውጊያ ውሎችን እያደረሰ ሰንብተናል። እንግዲህ ዛሬ እንግዲህ ስምንተኛ ቀኑን ያስቆጠረው የቋራ ቀጠና እንግዲህ በቋራ ሰማይ ስር ከብርሃኑ ጁላ የምርኮኛው ሠራዊት ጋራ ልህ አስጨራሽ ትንቅንቆች እያደረጉ ቆይተዋል ማለት ነው። እንግዲህ በዚህ በተለይ በወንበልጌና በበራዬና በወርቄና ተራሮች የገባው የብርሃኑ ጁላ ምርኮኛ ወታደር ማለት ነው በተለይ አምስት መቶ አራተኛ ኮርና ዘጠና ስድስተኛ ክፍለ ጦር ነበር እንግዲህ ይህ ጠላት በቆራና አካባቢ ጠላት አጠቃላይ ያለውን ሁኔታ እቆጣጠራለሁ ብሎ የከንቱ ቅጀት እየቃጀ መግባቱ ይታወቃል ነገር ግን እንግዲህ በዚህ በተለይ ቋራ አካባቢ በተለይ አርበኛ በሊሆን ጌታቸው ያስተላልፋ ካስተላልፋቸው ጠበቅ ያለ መልእክቶች ሁሌም በቋራ ምድር ላይ የገባ ጠላት አይወጣም የወጣውም አይገባም። ለአንድና ለመጨረሻ ይሄን ጠላት ከምድረ ገጡ ማጥፋት አለብን የሚልና ሌሎች የክፍለ ጦራችን ከፍተኛ አመራሮች፣ የብርጌድ አመራሮች በሙሉ ይሄንን መልእክት ነበረ ሲያስተላልፉ የቆዩትና። እንግዲህ በቋራና አካባቢ ከሰሞኑ እንግዲህ በተደረገው እልህ አስጨራሽ ውጊያዎች በተለይ የቋራ ኦምላክ ለጦር እንግዲህ በላይ ዘለቀዝ እና እንዲሁም ደግሞ በጌምድር ክፍለ ጦር በጋራ በመቀናጀት በወንበልጌ በበራየና በወርቂና ተራሮች ላይ በጥራት ላይ ከፍተኛ የሆነ ኪሳራ አድርሰዋል ማለት ነው። በዚህም የተነሳ እንግዲህ በአጠቃላይ እንግዲህ በሳምንቱ ማለት ነው እንግዲህ ዛሬ ስምንተኛ ቀን እያስቆጠረ ያለው በዚህም እንግዲህ ከተመዘገቡ ድሎች መካከል እንግዲህ ከመቶ በላይ የብልጽግና ዙፋን አስጠባቂ መከላከያ ምንሻ አድባበታኝና ፖሊስ የተደመሰሰ መሆኑን ለማረጋገጥ ችለናል ማለት ነው። ሁለተኛ ከስልሳ በላይ ከባድ ቁስለኛ በመሆን እንዲሁም የዘጠና ስድስተኛ ክፍለ ጦር ምክትል አዛዥ ኮሎኔል ታከልን ጨምሮና የፖሊስ እና የአድባበታኝ እና የምንሻ አመራሮች በዚህ ከፍተኛ። የመቁሰል አደጋ ገጥሟቸው በቋራ እና በምዕራብ ጎንደር በመተማ ሆስፒታል እየታከሙ እንደሚገኙ ማረጋገጥ ችለናል። ሌላው እንግዲህ ከሰላሳ በላይ ያላነሱ የጦር መሳሪያዎችም እንዲሁ የተማረኩበት አጋጣሚ ነው። ይሄ እንግዲህ አሁን ዝቅ ያለበት ምክንያት ምክንያቱም ጠናት በአሁኑ ሰዓት የዱር እና የዱር አራዊት እና የውሃ አራት የሆነበት ሁኔታ ስላለ ውጊያው ተጠናክሮ ከመቀጠሉ አንጻር በርካታ አስክሬኖች እስካሁን ያልተነሱበት ሁኔታ ነው ያለ የጠላት እንግዲህ ከዚህ አንጻር ማለት ነው። ከዛው ውጭ እንግዲህ ይሄ የብርሃኑ ጅላ ወታደር በአጠቃላይ እንግዲህ በቋራና አካባቢ ታርጌት አድርጎ እየተንቀሳቀሰ መሆኑ ይታወቃል። ቋራ እንደሚታወቀው በርካታ የጠላት ሴራዎች የሚበዙበት ቀጠና ከመሆኑ አንጻር ክፍለ ጦራችን ያለምንም እረፍት አውደውጊያዎችን እያደረገ ይገኛል ማለት ነው በዚህም የክፍለ ጦር ከፍተኛ አመራሮች፣ የብርጌድ ከፍተኛ አመራሮች፣ የበጌምድር ክፍለ ጦር አመራሮችም በቅንጅት በተሞላበት አውደውጊያዎችን እያደረጉ እንዳለ ነው። እስካሁኑ ሰዓት እስካሁኑ ደቂቃ ማለት ነው። በዚህም እንግዲህ ይሄ ብርሃኑ ጁላ ወታደር ወይም ደግሞ የብልጽግና መራሹ ዙፋን አስጠባቂ ሰራዊት በተለይ ከፍተኛ ቁጥር ያለው ቤት አቃጥሏልኝ። በዚህም እንግዲህ በወንበልጌና በበራዬ አካባቢም የአርሶ አደሮችን የወቅቱ የሰብን መሸከፊያ ሰዓት ከመሆኑ አንጻር በርካታ ሰብሎች እንዲቃጠሉ አድርጓል ማለት ነው። ሌላው የአርሶ አደሮችን የገጠራማ አካባቢ የሚገኙ አርሶ አደሮችን እቃ አጠቃላይ፣ በጣም በጣም የሚያሳዝንና አሰፋሪና ነውረኛ ተግባሩነን የቤት እቃዎችን እየጫነና ከፊሎችን እየዘረፈ እንዳለ ነው እንግዲህ ማረጋገጥ እየቻል ነው ማለት ነው። በተመሳሳይ እንግዲህ በእግረኛና በድሽቃና በሞርተር የታገዘ ጥቃት ፈጽማለሁ ብሎ የመጣው በመሸነፉ ምክንያት እንግዲህ በቋራ ሰማይ ስር ከፍተኛ የሆነ የድሮን ቅኝትና እንዲሁም ደግሞ የሄሊኮፕተር ቅኝት እያደረገ መሆኑን ማረጋገጥ ይችላል። እንግዲህ ምናልባት አሁንም ጠላት በዚህ ቦታ ላይ ገብቶ እንደሚቀር ነው። በአጠቃላይ ያለ ያለ መሳሪያውን እንደሚያስረክብ ነው። አሁን በአጠቃላይ ክፍለ ጦራችን በጌምድር ጋር ተቀናስተው እየሰራ ባለው አመርቂ ድሎች ተመዝግበዋልኝ እንግዲህ አጠቃላይ በየሰዓቱ የድል ውጤቶችን ማድረስ የምንችልበት ሰዓት ላይ ስንደርስ እናደርሳችኋለን። በአሁኑ ግን እንግዲህ ያለምንም ያለምንም መድከም ያለምንም ማቋረጥ ለስምንተኛ ቀን ይሄ አውደውጊያ ተጠናክሮ ቀጥሏል ማለት ነው። ይሄ እንግዲህ የሚያሳየውም የሰራዊታችን ጠንካራ ጎንና የአመራሮቻችን የተናበበ ጠንካራ ጎንና የታቀደ ኦፕሬሽን እየተሰራ መሆኑን ነው እያየን ያለ ነው በጥቅሉ እንግዲህ በአጠቃላይ ብልጽግና በቋራ ገብቶ እስቲል እስካሁኑ ድረስ ከፍተኛ ኪሳራ እየገጠመው መሆኑን ማረጋገጥ ችለናል። በዚህም እንግዲህ በቁጭት ባርታዶሮች ላይ እየደረሰ ያለው ጫና እንግዲህ ምን ላው በህዝባችን እንዲያውቅልን በዚህ አጋጣሚ መልእክቴን እያስተላለፍ፣ በተጨማሪ አሁንም የቋራና አካባቢ ማህበረሰብ ከምንጊዜውም በላይ ከተለያዩ የድሮን ጥቃቶች ራሱን መጠበቅ አለበት የለበትም የሚል መልእክቶችን እያስተላለፍን ያለ ነው። እንደ ክፍለ ጦራችንም በአጠቃላይ እንደ ሰራዊታችንም ራሱን ጠብቆ አስፈላጊውን ኦፕሬሽን እየሰራ ይገኛል። በጥቅሉ እንግዲህ ከሰሞኑ ያለኝ መረጃ ይሄን ይመስላል። በአዲስ መረጃዎች ደግሞ ተመልሼ እንገናኛለን። ድል አማራ ፋኑ ሞትና ውርደት እየቃጀ ለሚገኘው የብርሃኑ ጁላ ወታደርና የብልጽግና መራሹ መንግስት ተመልሰን አሉ ዳርማች ተመልካቾቻችን፣ መረጃዎቻችን አሁንም እንደቀጠሉ ናቸው። በሌላኛው የጎንደር ግንባር የንስር በለሳ ቅጣውጅጉ ክፍለ ጦር ቆላሀ ሙሴት ከተማ ላይ የጠላትን ምሽግ በመደርመስ በርካታ የብልጽግና አገልጋዮችን መደምሰስ ችሏል። ትላንት ጥቅምት 23 ለጥቅምት 24 2018 ከአነጋግላይ 10 ሰዓት ጀምሮ የዳግማዊ ቴዎድሮስ ኮር አንዱ አካል የሆነው ንስር በለሳ ቅጣውጅጉ ክፍለ ጦር ከገኋላ በቅርብ እርቀት ላይ ከምትገኘው ቆላሀ ሙሴት ከተማ ላይ ሰፍሮ የሚገኘውን የብልጽግና አሰራዊት ለአምስት ሰዓታት ያክል በፈጅ አውደ ውጊያም በርካቶችን ገድለው በርካቶችን አቁስሎ በምርኮ የሚሊሻ አባላትንም ገቢ አድርጎ ውጊያውን በበላይነት አጠናቋል። ንስሮቹ ሶስት የጠላት ኮንክሪት ምሽጎችን በመስበር የጠላትን ኃይል ለቅሶ በለቅሶ በማድረግ ከዚህም ባሻገር ጠላት ሲጠቀምበት የነበረውን ወታደራዊ ቁሳቁሶችና የሎጂስቲክ አቅርቦቶችንም በመማረክ ታሪክ ሰርተዋል። በዚህ ውጊያ እንደ ስማቸው ከፍ ብሎ የበረሩት ንስሮቹ እስከ ረፋዶ ሶስት ሰዓት ተኩል ዛሬ ማለት ነው ከተማዋን በቁጥጥራቸው ስር አድርገው የቆዩ ሲሆን ጥለት አስክሬንና ቁስለኛውን ለቃቅመው ለመውጣት አውደውጊያው ከተደረገበት በ20 ኪሎ ሜትር ርቀት ላይ ከምትገኘው ጓላ ከተማ ተጨማሪ ኃይል ይዞም በመንቀሳቀሱ ወታደራዊ ጥበብን በመጠቀም ከተማዋን ለቀው እንደወጡ የክፍለ ጦሩ ቃል አቀባይ ገልጿል። በዚህ አውደውጊያ 18 የመከላከያ አባላት የሞቱ ሲሆን፣ ሰባት የሚሊሻ አባላትም እስከ ወዲያኛው አሸልበዋል። አምስት የሚሊሻ አባላት እስከነሙሉ ትጥቃቸው ተማርከው አሁንም በክፍለ ጦሩ ቁጥጥር ስር ይገኛሉ። በመጨረሻም ጠላት በመላው የበለሳ አካባቢዎች ጠራርገን ለማስወጣትና ሙሉ ለሙሉ ለመደምሰስ ወታደራዊ ግዳጅን አጠናክረን እንቀጥላለን ማለታቸውን የክፍለ ጦሩ ቃል አቀባይን ጨምሮ ገልጿል። ሁሉናችን በተባበረ ክንዳችን ሲል መረጃውን አጠናቅሮ የላከልን የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት መምሪያ ነው። ጉዳማች፣ ተመልካቾች በአማራ በሁሉም ቀጠናዎች ከፍተኛ ትንቅንቅ እየተደረገ ዛሬም እንደቀጠለ ነው። በወሎ ግንባር የተለያዩ ቀጠናዎች በተለይ በሰሜን ወሎ መቀመጫ ወልዲያና አካባቢው እየተደረገ የሚገኘው ፍጥጫና ወደ ውጊያም ቀጥሎ ውሏል። ከትላንት በስቲያ ጀምሮ በመቻሬ ቅርብ እርቀት፣ በውድመን በመርጡ አካባቢና፣ በእዜት በር የነበረው ትንቅንቅ እጅን በአፍ የሚያስጭን የድሽቃ ለድሽቃ የእጅ በጅ ጨበጣ ውጊያ የተደረገበት የአፋ ምስራቅ አማራ ቀጠና ሚኒሊክ ዝን በርካታ ጀብዶዎችን የሰራበት ቀጠና ነበር። በሞርተር ከተሰባሰቡበት ላይ በሰቀላም ከፍተኛ ጀብዶዎችን በመስራትም የአገዛዙ ኃይል ሞትና ቁስለኛ አድርጎታል። የመርጦ ተራራማ ቦታዎችን በመያዝ እስከ ሲሪንቃ እና ሀብሮ ወረዳ መርሳ ከተማ በቅርብ ርቀት የሚገኙ አካባቢዎችም አሁንም በፋኖ ቁጥጥር ስር እንደሆኑ ከአገዛዙ ኃይል ላይ ከፍተኛ ፍጥጫ ይሎባቸው ውሏል። በራያ ቀጠና በተኩለሽና በአካባቢው ከፍተኛው ወታደራዊ ፍጥጫ ያየለባቸው አካባቢዎች ናቸው። በሌላኛውም የሰሜን ወሎ ዞን በላስታ ቀጠናም ከፍተኛ ጀብዱ በመስራት ከትላንት በስቲያ በአቡሃይ ጋርያና በአካባቢው የላስታ አሳምነው ኮር ከፍተኛ ጀብዱ የፈጸምበትን አውደ ውጊያ ማንሳት ይቻላል። ከዚያም ባሻገር በዛሬ ሁለት ደግሞ በአውደ ውጊያ ዝነኛና ስምን ያተረፈችው ጽናት ክፍለ ጦር በሰርገጎብ ኦፕሬሽን ጅንባፍ የሚያስጭን ጀብዱ በወገል ጤና ከተማ ፈጽማለች። አፋባ ምስራቅ አማራ ቀጠና ሜኒልክ እዝ የደጋው መብረቅ ከውርጽናት ክፍለ ጦር ጥቅምታ አራት ወገል ጤና ከተማ ከፋሽስቱ ሰራዊት ካምፕ ድረስ ዘልቀው የብራኖ ጁላ ሰራዊትን ሞትና ቁስለኛ አድርገውታል። የደጋው መብረቅ ከርቀት መሰረተበት ዕለት አንስቶም በጥላት ላይ ከፍተኛ ጥቃትንና የሞራል ውርቀትን መፈጸም ያና ብስቱ ክፍለ ጦር ስብስቦች ያደረሱበት ሲሆን በዛሬ ሁለትም ከሁለት በላይ የፋሽስቱ ሰራዊት በካምፓቸው ውስጥ እስከ ወዲያኛው ሲሸኙም፣ በርካቶች ደግሞ ከፍተኛ ቁስለኛ ተደርገዋል። ቀዝፈታዊ ጥቃት እንደ መብረቅ ከፋኖች የተሰነዘረበት የፋሽስቱ ሰራዊትም የሚረግጠውን ምድር ሁሎ የተጠራጠረ ፈንጅ ወረዳ እየገባ እየተቅበዘበዘ ይገኛል። ወገል ጤና ለፋሽስቱ ሰራዊት ገሃነም ሆኖበታል። ነፍስ ግቢ ነፍስ ውጪ ዛሬም ይገኛል። በዚሁ በወገል ጤና በቅርብ እርቀት የሚገኘው ሐሙሲት እና ሌሎች ቀጠናዎችም በፋኖ ቁጥጥር ስር ሆነው ከፍተኛ ትንቅንቅ የሚደረግበት ቀጠና ውሏል። መረጃውን ያጋራ የአማራ ፋኖ ብሔራዊ የምስራቅ አማራ ቀጠና ደጋው መብረቅ ኮር ጽናት ክፍለ ጦር ነው። እኛም መረጃውን ወደ እናንተ ጆሮ አድርሰናል። የወገል ጤናና አካባቢው አሁንም ነፍስ ውጪ ነፍስ ግቢም የአገዛዙ ኃይል መሄጃ ያጣበት ሆኗል። ውድ ተመልካቾች በቀጠናው እየተደረጉ የሚገኙ ትንቅንቆች ዛሬም ቀጥለው እንደቅ እንደቀንዶ አሉ ናቸው። በአውደውጊያው የተገኙ ዝርዝር የውጊያ መረጃዎች ምን እንደሚመስሉ በሌላኛው የመረጃ መርሃ ግብራችን ወደ እናንተ የምናደርሰው ነው የሚሆነው። በጎጃም ግንባር አሁንም ስቦ ማስከዳትና ስቦ መምታቱ እንደተጠናከረ ነው። የአርበኛ ዘመነ ካሴ የጦር ስትራቴጂ ከሆነው መካከል አንደኛው ጠላትን ስቦ ማስከዳትና ስቦ መምታት ከፍተኛ ውጤት እያስመዘገበ ቀጥሏል። የአርመኒው አብይ አህመድ ጦር በየቀኑ እየፈረሰ ወደ ፋኖ በመቀላቀል ላይ ይገኛል። በትላንትና ሁለት ብቻ አየነው ግርማው ከአካፋ ክላሽንኮቭ እና 100 ፍሬም አብርሃም ቤተ ሁለት እግር ክላሽንኮቭ ከሰባ ፍሬ ጋር በመያዝ የቢት ወደ ዳያሌው መኮንን ብርጌድን መቀላቀላችሁት ሰምቷል በተለያዩ አውደ ግንባሮችም አሁንም ከፍተኛ ሆኖ ያገዛዙ ኃይል ከየአህዶ እየጠፋ የፋኖ ኃይሎችን እየተቀላቀለ ይገኛል። ውድ አድማጭ ተመልካቾች፣ በሸዋን በትላንትና ሁለት የአሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር በኦሮሚያ ክልል ገብቶ ውጤታማ ኦፕሬሽን መስራቱን መንገራችን ይታወሳል። የደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ኦሮሚያ ክልል በመግባት የብልጽግና መራሹ የጥፋት ቡድን ላይ ስኬታማና የጠላትን ቅስም የሚሰብር ኦፕሬሽን በማከናወን ወደ ቀጠናዊና ወታደራዊ ጦር ሰፈ ሲሰፈሩ መንቀሳቀሱም የሚታወስ ነው። ዛሬም በነዚሁ አካባቢዎች ከፍተኛ ፍጥጫ ይሎባቸው ይገኛል። በአራቱም አካባቢዎች በርካታ ድላዎች እየተመዘገቡም ይገኛሉ። በሌላው የትላንትናው የወሎ ግንባር የባለሸረጡ ክፍለ ጦር ታላቅ ድል የተጎናጸፈበት የቦከክሳ ብስቲማና አካባቢውም ከጊራናው ደፋጅ እንዲሁም ከጣጣይቱ ወደ ሀብሮ በሶስት ጀነራል መድፍ ሲያቀና የነበረው የአገዛዙ ኃይል ከፍተኛ ምት የተመታበት እንደነበር ለማስታወስ እንወዳለን። በትላንትና እለት በርካታ ጀብዶች የተፈጸሙበት የጎጃም ግንባር ግን በትልቁ የሚነሳ ነው። የአፋ ባህር ምዕራብ አማራ ቀጠና የወፍታ ንጉሥ የ26ኛ ኮር ጦር አካላት የሆኑት የደጋ መብረቆቹ የስናን አባጅሜና ንጉሥ ተክለ ሃይማኖት ብርጌዳን አበስቶዎች የእጦት ቆራጭን የብልጽግና ሰራዊት የጠድ ደማን፣ እና አራት አልጋ የሚባሉ ቦታዎች ላይ ታላቁ የመክፈት ከፍተኛ እድል ያስመዘገቡበት ነው። የሰራዊት ላለፉት ቀናት ከደብረ ማርቆስ ወደ ረቡዕ ገበያ ሬሽን ለማቀበል እንቅስቃሴ ቢያደርግም በስናና ባጅሜ እና ንጉሥ ተክለ ሃይማኖት ብርጌድ ፋኖዎች መንገድ ላይ ደፈጣ በመጣል ውሃ ጋር ላይ ተወሽቆ እንዲቆይ አድርገውት የነበረ ሲሆን በትላንትና ሁለትም ሶስት ቢቲአር ማለትም ብረት ለበስ ተሽከርካሪ፣ ታንክ፣ መቶ ሰባት ሮኬት፣ ዙ 23 እና ሶስት ሞርተር በሌሎች ሞርተራይዝድ መሳሪያዎች ታጅቦ ሞትረት እንቅስቃሴ ቢያደርግም በእነዚህ ጦር ግንባሮች ላይ ከፍተኛ ምት ደርሶበት ከፍተኛ ሰብአዊና ቁሳዊ ኪሳራ ስተናግደው አስክሬን ተሽከርካሪዎችና መሳሪያውን እያዝረከረከ ወደ ረቡዕ ገበያ ለመፈርጠት ተገዷል። በወቅቱ በነበረው ተጋድሎ ሁለት ብሬን፣ 60 በላይ ክላሽ፣ ስምንት ምርኮኛ ወታደሮችን ጨምሮ ምርኮኛ ሲሆኑ አንድ ኦራል ሙሉ በሙሉ ተቃጥሏል። በውጊያው የተደመሰሰ የጠላት አስክሬን የጫነ አንድ ሲኑትራክ በተመሳሳይ ተመቶ ከጥቅም ውጭ ሆኗል። ከመቶ በላይ ጡት ቆራጭ መከላከያ ሰራዊት ተደምስሷል። አንድ የጠላት ፓትሮል ተመቶ በፔምፔ ተጎድቶ ወጥቷል። ቁጥሩ ያልታወቀ የጠላት ኃይል ቆስሏል። ከአምስት ሺህ በላይ የክላሽ እና የብሬን ተተኳች ተገኝቷል። ውድ አለም አቀፍ ፋኖ ሚዲያ ቤተሰቦች፣ አዳማጭ ተመልካቾቻችን ለዛሬ ኩለ ቀን ማዋለ ፋኖ ዜና ጥንቅር ያዘጋጀናቸው መረጃዎች በዚሁ ተጠናቀዋል። አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። በሌላኛው የመረጃ ሰዓት ዳግም እስከምንገናኝ በያላችሁበት በችር ቆዩን። ሰላም ዋና ዋና ዜና የፋኖ አመራሮችን በመከፋፈል ትግሉን ለማራዘም በሴራ የተጠለፈ ማህበራዊ ሚዲያዎች ከድርጅታቸው መቆጠብ ይገባቸው አልተባለም። ዓላማቸውን ትግሉ ላይ ብቻ ያደረጉት ታጋዮችን በማጭበርበር ጠልፎ ለመጣል የሚደረገው የሴራ አካሄድ ተቀባይነት የለውም ሲል